በጣም የሆነች ልጅ ነች አትንኳት የመሬ ነው ደስ የምትል አይነት ሰው ነች መፍትሄ ያላገኛችሁ ሰዎች አላችሁ ግን አልተማራችሁ አልተማራችሁም አሁኑም እዛው ላይ ናችሁ እሺ አንተ ሴታሴት የወንዳልጫ የሆንክ ሰውዬ ማለት ነው እናንተ ያልተማራችሁ አትንኳት ሄርሜላን አላለም። እና ታዲያ አንተ ነሀ የተማርከው? እናንተ አላችሁ አደል እንዴ ዝሙት በአደባባይ ተምራችሁ፣ እዛው ብዙ ብላችሁ ታጀራ አልመች ሲላችሁ አዲስ አበባ ሄዳችሁ ተምራችሁ፣ ህዝብን በዝሙት የምትበክሉ በካዮች ማለት ነው። እናንተ አላችሁ አደል፣ እናንተ ተማራችሁ እኮ በቂያችን ነው። ህዝቡ እኮ ማለት ነው ኮሜንት አደር የሚሆን ህዝቡ ስለተማረ መሰለኝ እናንተ እየተቃወመ ያለው እናንተ ደደቦች። ብላችሁ ብላችሁ ደግሞ ያደረጋችሁ ነገር አድርጋችሁ፣ ተመልካች ሲቃወማ ይሄ ነገር ማየት አንፈልግን ቆሻሻ ነገር ብለው ሲቃወም መታችሁ። ያልተማራችሁ አሁንም እዛው ያላችሁ። እውነትህን ነው አንተ መላጣ። ምን ይመስላል ይሄ ደግሞ እናቴ ዘቅዝቃችሁብኛል ገለመን ይላል። እናቴ የትመቻለች ና ከመቃብር አውጥተን አምጥተን ዘቀዘቃለ እንዴ አንተ ነውረኛ። ሲጀመር እናቴ ምናምን ማለት አልነበረብህም ማለች ነው። በዛሬ ደግሞ ያልተማራችሁ፣ አንተ አላህ መሀየም ማህየም በደምብ አድርገህ ተምረህ ዝሙት በደምብ አድርገህ ተምረህ በገሃድ የምታስተምር ከነመሰሎችህን ማለት ነው። ስለዚህ ተመልካች ላይ አፍ መክፈት አትችሉም። በጠቅላይ በጭራሽ በጭራሽ። አንተም ሊሆን እቺ ሴትዮ ደግሞ ደሞ እናንተ የዝሙት ካምፓኒ ሁላ ማለት ነው እዛው አትግማሙም ምን ነው እና አንድ ቀን ተረከብ ወይም ደግሞ አንድ ቀን እይልኝ ቅመስልኝ ብለህ አቅምስሀለች መሰለኝ። አይፈረድብህም። እውነቴን ነው የምልህ አንተ በሽተኛ የሆንክ ሰውዬ ማለት ነው ከነመሰለው ጭህን እሺ ስራ ባዴ ክብር አፍጥሎ በርካቱ ድንት ክብራቻእና ቤተሰቦች እንዴት ናችሁ? ልጅ ደህና ናቸው። ላይክ ሼር ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ። ትናንትና እንግዲህ አሁንም እዛው ናቸው። ያልተማራችሁ ሄርሜላን እማዬ የሆነች ልጅ ናት፣ እንዳትነኳት። እንግዲህ ተማርካችሁልኝ። እናንተ ያልተማረው ማን ነው ብላሊሁም ማነው ህሌናው በገንዘብ ሽጦ ዝሙትን በአደባባይ እያስተማረ ያለው ማነው? ዝሙትን እዛ በገሃድ ተምሩ ቡታጀር አልም መች ሲላቸው፣ አዲስ አበባ ሄዳችሁ ስድግማሙ ከሴት ጋር ስትንዘላዘሉ የምትኖሩት እናንተ ናችሁ መሰለኝ። ያልተማራችሁ መሀየሞች እኮ እናንተ ናችሁ። ብትማሩ ኖሮ ብትማሩ መጽሐፋችሁ ራሱ ብታነቡ እኮ ዝሙትን በገሃድ በአደባባይ አታስተምሩም ነበረ። ህዝብን ማለት ነው ህዝብን እንዲበከልና ህዝብን እንዲበላሽ እኮ አታደርጉም ነበር። መች ተማራችሁ መች ተማራችሁ? መች መጽሐፍ ቅዱሳችሁን አነበባችሁና፣ እኔ መጽሐፍ ቅዱስን በሃይማኖት ዙሪያ እንዳትሄዱ ቤተሰብ ሃይማኖቱ ላይ ስላሉበት ነው ማለት ነው። ብታነቡ ኖሮ እኮ የሚከለክላችሁ ብዙ ነገር አለ። ታዲያ ምን ያዘላዘላችኋል እዚህ ጋር? ባለትዳር ወንድ ላይ ሴት ስትንጠለጠል ስለ ሃይማኖቱ አውቃ ነው እንደ ወንድ ላይ የምትንጠለጠለው? አንተ ስለ ሃይማኖቱ አውቀ ነው እንደ ባለትዳር ወንድ ላይ ሴት አምጥተ የምትለጥፈው? መቻወቃችሁ፣ እናንተ መቻወቃችሁ አሉ እንጂ፣ ስለ ሃይማኖታቸው አጥብቀው የሚያውቁ ራሳቸው ጠንቀቅ ብለው የሚኖሩ በሰሩትን ነገር የተቸገረ የሚረዱ ማለት ነው። እናንተ አላችሁ በየመጠጥ ቤቶ የምትዞሩ ወንበዴዎች ደግሞ አፋቸው ይከፍታሉ። ዞሮ ዞር ዞሮ ተዛዝሮ ተመልካች ላይ ዞሮ ተዛዝሮ ደግሞ ዩቱበሮች ላይ አፈር ብሎ አፈር ያስበላችሁ። ተቃውሞ ደግሞ አሁንም ይሁን ነገም አናቆምም ማለት ነው። የሆነ ስርዓት አልበኝነት ስርዓት ያጣችሁ ሴት ወንድም፣ እኮ ቡታጀራ ውስጥ ነው የተፈጠራችሁት። ገባችሁ አይደለ? የሌላ ሀገር ዩቱበር እኮ ቀጥ ለጥ አድርጎ ንጹ ቪዲዮ ሰርቶ ይለቃል። ብሎግ ብሎ ይለቃል። ከሚስቱ ጋር ንጹ ቪዲዮ ይሰራል። እስኪ ተመልከቱ ጋይስ ወደ ወሎ ያሉ ዩቱበሮች ወደ አማራ ያሉ ዩቱበሮች በጠቅላላ እንደ የሚሰሩት ቪዲዮ ንጹ ቪዲዮ ከሚስቶቻቸው ጋር ከልጆቻቸው ጋር። እንደ እንደናንተ የሚግባማ ዩቱበር አለ? እንደ ዞራችሁ ተዛዞራችሁ ተመልካች ላይ የምትፊጥ የምትሉት ምን ይመስላል? ይህ ባለጌ ስድ አሳዳጊ የበደለ አፈር ብላ ደግሞ ምን ይላል ደግሞ እና ሁወ ዩቱብ ቻናል ላይና ድርሽ ላለው በል ምን ይመስላል? ይሄ እጨርስሃለሁ፣ እዛው በዛው ማለት ነው። የሆነ ዘገምተኛ እና እንግዲህ እንትናን እንዳትነኳት ሲቀደል ምንም አታመጡም። ተከፍሎኛል አለ። ተከፍልሃል፣ ተከፍልሃን ብቻ አይደለም ሰውነቱ አስረክበሃለች። ገንዘብ ከፍላ አይደለም፣ ምክንያቱም ሴቴቱ ወንበዴ ስለሆነች ማለት ነው። ወንበዴ ባትሆን እኮ የትኛውም ሴት ቤተሰብ እናት አባት ያላትን ሴት በአደባባይ ባለትዳር ወንድ ላይ አትንጠለጠልም፣ ጎረምሶች ላይ ገብታ ፊት አትልም ማለት ነው። የፈለገ ስራ ቢሆን ልክ ልካችሁ ነው የሚነገራችሁ። ስራ ነው የምትሰሩት። ህሌናችሁ በገንዘብ ሽጣችሁታል። ህሌናችሁ በዝሙት ቀይራችሁታል። አለቀ። ቤተሰቦቻችሁም ደግሞ ፈተው ለቋቸዋል። ቤተሰብ ፈቶ ባይለቃችሁ ኖሮ እኮ ህዝብን በዝሙት አትበክሉትም ነበረ ማለት ነው። ህዝብን መጥፎ ነገር እንዲማር አታደርጉትም ነበረ አታደርጉትም ነበረ። ገባችሁ። ደግሞ ሩታ የእሱ ጠላት ለእሱ ጠላት እንደሆነች አይነት ነገር ነው። ሄሜንላ በአንዳንድ መጥፎ ሰዎች ስትሰደም ምናምን እንደ ማን ነው መጥፎ ሰው ሩታ ለእሱ መጥፎ እንደሆነች አይነት አድርጎ ነው ሲናገር የነበረው። ምን ይመስላል ይሄ እናንተ ዜገምተኞች አፈር ብሎ ሀገር የምታሰድሙ እቺ ደግሞ አለች ዘልዛላ ሴት ልጅ የምታሰድብ ሰገጤዎች፣ እስኪ በሌላ ሀገሪቱ በሮች ተማሩ። ሴት እኮ አይደለም ተዘዝለው የሚመጡት የተቸገሩ ሰዎች ናቸው፣ እኮ ተሸክሞ የሚመጡልን ሚስቶቻቸው እኮ ነው ይዘው የሚመጡልን፣ ጋይስ ልጆቻቸው እኮ ነው ይዘው የሚመጡልን። ብሎግ እያሉ ሲዝናኑ ሰው ሲረዱ ነው ቪዲዮ የሚለቁት። በቃ ጥሩ ጥሩ ቪዲዮ ዘና ሲሉ ፈታ ሲሉ፣ የሌላ ሀገሪቱ በር። እነዚህ መሀየሞች ከቡታጀራ ሴትና ወንድ አንድ ላይ የሄድባለት ዳር ያለው ምንም መቅረጽ አይችልም። እንዳስፈለጋቸው ሆቴል ቤት ምናምን መቅረጽ አይቻልም። በተአምር በተአምር። ከዛ በኋላ ጠቅለል ብለው አዲስ አበባ ሄዱ። አዲስ አበባ ሄዱ። ሊግማሙ ጠቅላላ ማለት ነው። ከዛ ሩታ ቡታጀራ ስትሄድ ደግሞ መልሰው ተጠቅልለው ቡታጀራ ሄዱ። እንዲሁም በሰቀቀን እኮ ነው ቪዲዮ የሚቀርጹት ጋይስ፣ በሰቀቀን እንዴ! የምሬ ነው ላቸው። ቪዲዮቸው ራሱ መመልከት ትችላለህ፣ ይደበቃሉ። በሰቀቀን ያንን ሀያ አምስትና ሰላሳ ደቂቃ እንዴት አባዳቸው እንዴት እንደሚቀርጹ እኛንን የምናውቀው ማለት ነው። ትናንትና ራሱ ሄርሜላ ኮ ከተመለከታችኋት ከሩታ ጋር ስታወራ አይኗዋ ኮ ሌላ ቦታ ነበረ እያተኮራ የነበረ ሌላ ቦታ ፈርታ። አብርሃም ራሱ እንደዚህ እያለ እሷም እንደዛ እያየ ፈሪዎች ምን ይመስላሉ ይሄ እኮ? መጥፎ ስራችሁ ህዝብ ስለተቃወመ መጥፎ ስራችሁ ቡታጀራ ውስጥ ህዝቡ በሙሉ ስለተቃወማችሁ እኮ ነው። ተንጠንጥላችሁ ወደዚያ ሄዳችሁ ስትመለስ ሩታን ተከተላችሁ ለመሄዳችሁ ደግሞ ያቺ ደግሞ አብርሃም ተከትላ ሄደች። ዘነዘናግር አብርሃም ተከትላ ነው ሄደችው። እነዚህ ደግሞ ሰገጤዎቹ ሩታን ተከትለው ነው ሄደች። ደግሞ ሩታም እኮ አታኮራም። የውይሽ፣ አንቺ አመዳም! እሷ እራሱ እዛ ቁጭ ትላለች፣ ሲደውሉላት ሄዳለች፣ ቪዲዮ ትቀርጻለች ከእነሱ ጋር። ለወጡት አድርግ ግን እነሱ ባደረጉት ቆሻሻ ተግባር ባደረጉት ቆሻሻ ስራ ላይ እኛ ተቃውሞ ስናቀርብ፣ እየየ ተመልካች ላይ እየየ። እኛ እኮ ዶላራችሁ ነን። እኛ ቪዲዮ ስላየን ነው የእናንተ ዶላር የሚቆጥርላችሁ። አንድ ቀን ቪዲዮ አትቀርጹም ነበረ እኮ እኛ ዶላራችሁ ስለሆን፣ አውቃችሁ እኮ ነው ቪዲዮ የሚቀርጹት እንጂ እኮ እኛ የእናንተ ቪዲዮ ባንመለከት ኖሮ አንድች ቀን ቪዲዮ ቀርጾ አይለቁም ነበረ። ውድ ቤተሰቦቼ የምሬን ነው የምላቸው። አንድች ቀን ማለት ነው እነዚህ መሀይም ምክንያቱም ምን ያገኙበታል? ምንም አያገኙበትም። ሲለቁ በየጊዜው ዝሙትም ይሆን ምንም እንትን እኛ እናያለን ማለት ነው። ሲጀመር ቪዲዮ የቆየ ቪዲዮ ነው እየተለቀቀ ያለው የትላንትናው ሰሞኑ የተቀረጸ ነው። ልብስ ብቻ ቀያይረው ነው የቀረጹት እዛው በዛው። እቺ ሰገጤ ደግሞ እንዴት መታ እንደገባች አላቅም፣ እና ሩታ የቀየረችው ልብስ አለ ውድ ቤተሰቦቼ። እና ለማንኛውም ይሄ መሀየም እንግዲህ ያው ሲንከራፋፍ መጥተዋል፣ እይታም የለውም ሲቀጥል ደግሞ ደግሞ አንድ ሺህ ሰባት መቶ ሰው ላይክ ያደርጎታል። እናንተ ሀይዋን ሁላ እስከ ስደት እህቶቻችሁ ላይክ አደርጉ ምን ይመስላሉ እነዚህ ክርፍፍ ዝሙትን አምጥተው ምን አገባቸው አይመለከታችሁም ዝሙት እናስተዋውቃለን እናስፋፋለን ብሎ ሰው ሲናገር ላይክ ታደርጋላቸው እንዴ እናንተ ነገ ቀን ልጅ አትወልዱም እንደ ልጅ አይኖራችሁም ልጆቻችሁ ይሄ መጥፎ ስራ ሲያዩ እኮ ይህንን ስራ እውነት መስሏቸው እኮ ይተገብሩታል እነዚህ እንደሆነ ህሌናቸው እኮ በገንዘብ የሸጡ ሰገጤዎች ናቸው ስለዚህ እና ለምንሳደብ ሰዎች ነው። በነገራችን ላይ ያልተማራችሁ ያለሆን አሁንም እዛው ናችሁ ያልተማራችሁ። ምንም ብትሏት ምንም እናንተ እንደምት በመጥፎ ሰው የምትሰደብ ምናምን ምናምን አለ ማለት ነው። ይዘግ ደግሞ እናቴ ዘግዝቃችሁብኛል አለ። እናንተ እስኪ ለፈጣሪያችሁ! ብላች እናቱ አንድ ቀን አምጥቶ ያውቃል? የለችም እኮ እናቱ በህይወት የለችም እኮ። ግን እናቴ ዘቀዘቃችሁብኝ። አባት አባተ መቻ መጣህና አያቴ በገባበት ጉድጓድ ግባና ና ሀያ ቤት እናትህና አባት መቻ መጣ። ወደ ሚዲያ እንኳን እናትና አባት ሊያመጣ ይቅርና እህቶቹ ከጠፉ ራሱ ቆዩ። የለም እናቴና አባት ዘቅዝቃችኋል። ይህ ቲክቶከሮች የምዘቀዝቁ እናቴ ዘቅዝቃችኋል? እንዴ ከመቃብር አምጥታችሁ ዘቀዘቃችኋል? እንዴ ፈጣሪው ትዕግስቱን ስጠኝ። አሁን ያታነቀኩኝ ከሞተ ሰው ይሄ የሆነ ደነዝ ዳ አዳዴ እኮ እዳት በወለደችው ልጅ ነው፣ አባት በወለደው ልጅ ነው ይወቀሳል፣ ይባላል። እናንተ ሞቶ ራሱ ሞታ ብራሱ እንድታርፋ አትፈቅድላትም። እንዲ አንተ ዘገምተኛ ሆንክ ሰውዬ። እና የዘቀዘቀ የለም፣ ሲጀመር ወደ ሚዲያ ያመጣም ነገር የለም። እህቶቹ አሉ፣ አባቱ አለ፣ አባቱ ሌላ ሚስት አለው አለው። እስኪ ምን እንደሚያመጣ እናየዋለን። ደነዝ ምን ይመስላል? ሲጀመር አላመጣም ወደ ሚዲያ አንድች ቀን ክርፍፍ የሩታ ትራፊ ለቃቃሚ አርፈ ቁጭ እንድትል እንደሆነ ተቀመጥ። አለበለዚያ እስከ ጥግ ደርስ እናቀምሳለን። ለማንኛውም ውድ ቤተሰቦች ሰላም ሆኖ ልንበያላችሁበት